እውነት ከምድር ላይ እንዴት እንደጠፋ በስብሃት ገብረ እግዚአብሔር ቅርብ ጊዜ እንዳይመስሎ። ያኔ የፍጥረት ቀን ሰሞን ነው። እግዚአብሔር ሰማይና ምድርን፣ ብርሃንና ጨለማን፣ የብስና ባሕርን፣ ሳርና ቡቃያን፣ እንስሳትና አራዊትን፣ እውነትና ውሸትን፣ በኋላም አዳምና ሔዋንን ይፈጥርና በረፍት ቀኑ ከዙፋኑ ላይ ቁጭ ብሎ የሠራውን ሁሉ ይመለከታል። ደስ ይለዋል። በሠራው ሥራ በጣም ይደሰታል። አሁን እንደዚህ አድርጎ የሚሰራና የሚፈጥር አለ ይላል እግዜር ለራሱ በማግስቱ ከዚያ ካለበት ቦታ ዥው ብሎ ይወርድና አዳምና ሔዋን ወዳሉበት ቦታ ይመጣል አመጣጡ ሲያስፈራ እንዲያው በድንቀት አዳም ይለዋል ለስለስ ባለ ድምፅ እግዜር አዳም በበኩሉ በፍርሃት አቤት ጌታይ ይለዋል። ምን ልታዘዝ ግን አላለውም። ይቺን ምድር ታያለህ? አዎን ጌታዬ። በምድር ላይ የሚርመሰመሱትን፣ በአየር ላይ የሚበሩትን፣ በባህር ውስጥ የሚዋኙትን ታያለህ? አዎን ጌታዬ ይላል አዳም። ሔዋን እያዳመጠች ነው። ከዛሬ ጀምሮ ይላል እግዚአብሔር ለአዳም ከዛሬ ጀምሮ ምድርንና በውስጡ ያሉትን ሁሉ ለአንተ ሰጥቻለሁ። አዳምና ሔዋን ለጥ ብለው እጅ ነሳሉ። ለእኔ የምለው የለኝምና ሁሉንም ለአንተ መርቄልሃለሁ ይለዋል እግዜር። አሁንም አዳምና ሔዋን እንደ በፊቱ ለጥ ብለው እጅ ነሳሉ። አዳም ይለዋል እግዚአብሔር። አቤት ይላል አዳም። እርሻህን ይላል እግዜር፣ በጣቱ ሶስት ክንድ የሚያክል መሬት እያመለከተው እርሻን እዚች ቦታ ላይ ብቻ ረስ፣ ከዚህ ወዲህ አትለፍ፣ ይሄ ይበቃሃል። አዳም በዚህ ቀን የታዘዘው ትእዛዝ ይህችን ብቻ ነው። በገነት ውስጥ ካሉት ዛፎች ክፉውንና ደጉን ከምታሳውቀው አትብላ በዚህ ቀን አላለውም። ምናልባት ሌላ ቀን ብሎት ይሆናል። በበኩሌ በዚህ አልከራከርም። አዳም የእግዜርን ትእዛዝ እንደሰማ እሺ ጌታይ፣ እንደ ቃልህ አድርጋለሁ ይልና ለእግዜር ቃል ይገባለታል። እግዚአብሔር ለአዳም በረከቱንና ትእዛዙን ከሰጠው በኋላ በመጣበት አኳኋን ሽቅብ እንዲያው ለአፍታ ያህል ብን ብሎ በዚያው በመንግስቱ በዙፋኑ ላይ ቁጭላል። ወዲያው እነ አዳም ዘንድ ክረምት ይገባል። አዳምም አንዲት ሹል እንጨት ያነሳና በዚያች በታዘዘበት መሬት ላይ ጫር ጫር አድርጎ ዘሩን ይዘራል። ያች የተባረከች መሬት አዳም ከሰጣት በላይ ታፈራለች። የአዳም ጎተራ ይሞላል። አዳም ከሚስቱ ከሔዋን ጋር ያቺን እየበላ ሌላ ክረምት ላይ ደረሰ። አሁንም እንደ ታዘዘው ያቺኑ መሬት ጫር ጫር ያደርግና ይዘራል። ምርቱ እንዳምናው ነው። አዲሱ እህል ጎተራ ሲገባ አሮጌው እህል ላለቀ። እንዲህ እንዲህ እያሉ አራተኛ ክረምት ላይ ደረሱ። አዳም ያችን የማረሻ እንጨት አንስቶ መጫር ሲጀምር ሔዋን አጠገቡ ቁማ አዳም ትለዋለች። ቀና ብሎ አቤት የኔ መቤት ይላታል። እየፈራችና እየቸረች ለምን እዚያ ድረስ አታርስም ትለዋለች። አዳምም በመገረም የቱ ድረስ ብሎ ይጠይቃታል። ሔዋን ጎንበስ ብላ አንድ ድንጋይ ታነሳና ተወረውራለች ድንጋዩ ልክ መሬቱ ላይ ሲያርፍ እዚያ ድረስ ትለዋለች ለምን ብሎ ይጠይቃታል አዳም ሚስቱን እንዴ እዚያ ድረስ ካረስክ ብዙ እህል እናገኛለና ትለዋለች አይቆጣንም ብለች ነው ማ እግዜሩ ነዋ የለፋው አንተ የደከምከው አንተ ምን ብሎ ነው የሚቆጣ፣ እረ ዞር ብሎ ማየት ትለዋለች። አዳም በልቡ ነገሩን አሰላሰለው። እውነቷን እኮ ነው፣ እዛ ድረስ ባርስ፣ ባለፈው ጊዜ ካገኘናት ምርት ስምንት ዘጠኝ ጊዜ የበለጠን የማፍሰው፣ ደግሞ ተጨማሪ ጎተራ ሊያስፈልገኝ ነው። ለሚስቱም እሽ መቼስ አንቺ ካልሽ ይሁና ይላትና፣ ደህና እንጨት ጠርቦ ሔዋን የወረወረችው ድንጋይ የቆመበት ድረስ ያርሳል። መሬቲቱ መቼም ደግ ናት፣ የሰጧትን ታበቅላለች። አዝመራው ከላይ እስከታች ግጥም ብሎ ሞላ። ሔዋን ይላታል። አቤት ወንድምዬ ትለዋለች። አሁን ይሄን ሁሉ አዝመራ ማን ይሰበስበዋል? ልጅ የለን ውላች ይላታል። ቃኤልና አቤል ያን ጊዜ ገና አልተወለዱም ነበር። ኧረ ግድ የለም፣ ለሱ አታስብ፣ እኔ አጋር እያለሁ ተረዳርተን ለሁለት እንሰበስበዋለን፣ ትለዋለች አዳም። የኩራት ኩራት ይሰማዋል በሚስቱ አሁን እንደእኔ ሚስት ያለች ከየት ትገኛለች? ይላል በሃሳቡ። ጊዜው ሲደርስ አዳምና ሔዋን ያንን የሚያህል ማሳ መሰብሰብ ጀመሩ። እህሉን በጎተራ ለመሙላት ብዙ ቀን ፈጀባቸው። ዳሩ ግን እንዳሰቡት ብዙ ምርት አላገኙም። የተሰበሰበው ምርት ሳይበዛም ሳያንስ ያችኑ ጎተራ እንደ ቀድሞ ሞላት። ታዲያ ትርፉ ምርት የታለ ብሎ ይጠይቃታል፣ ሔዋንን ጎተራውን በእጁ እያሳያት። ለሚቀጥለው ጊዜ ከአሁኑ የበለጠ መሬት አርሰን ብዙ ምርት እንደምናፍስ አትጠራጠር፣ ይልቁንም አንተ የፈራኸው ጥያቄ እንዳልመጣ መገንዘብ አለብህ አለችው። ለሚቀጥለው ክረምት በጣም ሰፊ መሬት አረሱ። አሁንም ትርፍ ምርት አልተገኘም። ያ የቀድሞዋን ያህል ሰበሰቡ ከቀድሞው ሳይበዛም ሳያንስም። በሚቀጥለው ክረምት ከመቼውም የበለጠ መሬት አስፍተው አረሱ። ያንን የሚያህል መሬት አርሰው አርሰው አርሰው እንደጨረሱ ፈጣሪያቸው ከሰማይ ሰማያት እንደተለመደው ዥው ብሎ በመምጣት አጠገባቸው ቀጥ ማለት አዳምና ሔዋን ምን ተፍረታቸውን አቀርቅረው ይቆማሉ። አዳም ብሎ ይጣራል እግዜር በዚያ ለስለስ ባለ ድምፁ። አዳምም እንዳቀረቀረ አቤት ጌታዬ ይለዋል። ከዚህች ወዲያ እንዳታርስብ ይሄም አልነበር ብለኸኝ ነበር። ጌታዬ ታዲያ ትዕዛዙን ከአንዴም ሁለቴ ለምን አፈረስክ? ሴቲቱ ናት ያሳተችኝ ልበል አለ አዳም በልቡ። ቀና ብሎ ሔዋንን አያት። አሳዘነችው። ካለሱ ማንም የላትም። እሱም ከእሷ ሌላ ማንም የለውም። የመጣ ይምጣ እንጂ ሚስቴንስ ለውንጀላ አሳልፍ ያልሰጣትም ብሎ በልቡ ወሰነ። ምን መልስ ልስጥ ብሎ አቀርቅሮ ሲያሰላስል አንድ እባብ በእሱና በሷ እግር መሃል አቋርጦ እየተሳበ ሲሄድ ተመለከተ። ወዲያውም እባቡ አሳተይ ልበል የሚል አሳብ መጣበትና ወዲያው ደግሞ እባቡ ያላለው በመሆኑ በውሸት ሊከሰስ ሆነ። ደግሞ እግዚአብሔር ትእዛዙን ለአዳም ሲሰጥ እባብ በቦታው አልነበረም። ስለዚህ አዳም የሚለው ጠፍቶት በጣም ተጨነቀ። አዳም ቶሎ መልስ ባለመስጠቱ እግዚአብሔር ትንሽ ቆጣ እንደማለት ብሎ እህሳ አትናገርም እንዴ ብሎ ያፈጥበታል። ከታዘዘው መሬት ውጭ እንዲያርስ ሔዋን የመከረችው ዕለት የሰጠችውን ምክንያት አዳም አስታወሰ። ጌታዬ አልአዳም ድምፁን ለስለስ አድርጎ አንተ ካዘዝከኝ መሬት ውጭ ያረስኩት ብዙ ምርት አገኛለሁ ብዬ በማሰብ ነው ብሎ መለሰ። እንግዲያውማ ትእዛዜን ጥሰሃል ማለት ነው ይላል እግዜር። አዳም እንዳቀረቀረ ዝም። ትእዛዜን ካፈረስክ ደግሞ ትቀጣለህ። አዳም በመረረና በብስጭት ስሜት ጌታዬ የፈጠርከኝ አንተ፣ ትእዛዙን የሰጠህኝ አንተ ትዛዜን፣ አፈረስክ ብለህ የከሰስከኝ አንተ፣ ጥፋተኛ ነህ ብለህም ልትቀጣኝ የተነሳኸው አንተ። ኧረ እባክህ ጌታዬ፣ ለምን እንዲህ ታስጨንቀኛለህ? የምታድርገኝን አድርገኝን አልገላገል አዎ ብሎ በድፍረት ይመልስለታል። እግዚአብሔርም የአዳምን ድፍረት በልቡ እያደነቀ ግድ የለም፣ እኔው ከሳሽ እኔው ፈራጅ አልሆንብህም። ዳኛ ፈልገን እኔ ከሳሽ አንተ ተከሳሽ ሁነን ጉዳያችንን እናመለክትና ፍርድ ይሱ ይለዋል። እስማማለሁ ይላል አዳም። ቀጠል ሊያደርግናም ዛዲያ ዳኛ ማንን እንሰይም ብሎ ይጠይቃል። ዳኞችማ ይላል እግዚር በበኩሉ ከሁለታችንም ያልሆኑ እውነተኛ ፍርድ የሚሰጡ መሆን አለባቸው እኮ። እነማን ይሆኑ? የምትስማማ ከሆነ በበኩሌ ሐሰትና እውነት የተባሉትን ዳኞች መርጫለሁ። አንተ ደግሞ የፈለግከውን መምረት ትችላለህ ይለዋል እግዜር። አዳም አላመነታም። በሁለቱ ዳኞች ተስማማ። ችሎት ቁመዋል። እሺ ከሳሽ ምንድነው የምትለው? ብለው ሐሰት የተባሉት ዳኛ ይጠይቃሉ። እኔ ረስ ብዬ ከሰጠሁት ክልል ውጭ ከአንዴም ሁለት ሶስት ያርሶ ተገኝቷል ይላል ከሳሽ እግዚአብሔር። ከተሰጠ ክልል ውጭ አርሰሃል አላደረስክም? ተከሳሽን ይጠይቃሉ ሐሰት የተባሉት ዳኛ። አርሻ ያለው ጌታዬ። እንግዲያውስ ጥፋተኛ ነህና ትቀጣለህ ብለው ይፈርዳሉ ዳኛው አቶ ሐሰት። እውነት የተባሉት ዳኛ በበኩላቸው ስማ ተከሳሽ፣ የነገሩን ሥር መሠረት ለፍርድ ቤቱ አስረዳ ብለው ያዙታል። አዳምም ጉሮሮውን ይስልና ለፍርድ ቤቱ ማስረዳቱን ይጀምራል። የተከበሩ ዳኛ፣ እግዚአብሔር እኔን ከፈጠረ በኋላ ይችን መሬት ተመልከት አለኝ። ዙሪያ ገባዋን ተመለከትኳት። ቀና ብለህ በሰማይ የሚበሩትን፣ በምድር ላይ የሚርመሰመሱትን፣ ጎንበስ ብለህ በባህር ውስጥ የሚዋኙትን ሁሉ ተመልከት አለኝ። ሁሉንም እንዳዘዘኝ ተመለከትኩ። በእውነቱ ክቡር ዳኛ፣ ሁሉም ነገር የሚያስደንቅ ነበር። ይህም ሁሉ ካየው በኋላ የዛሬው ከሳሽ ይህን ሁሉ ለአንተ ሰጥቻለሁ ብሎ መረቀኝ። እኔም ከባለቤቴ ጋር እጅ ነስተን ተቀበልን። በመጨረሻም ስም አዳም አለኝ። አቤት አልኩት። እርሻህን ስታርስ ከዚች ቦታ አልፈ እንዳታርስ ብሎ አዘዘኝ። እኔ ግን ከታዘዝኩበት ቦታ ሳልፌ ማረሴ እርግጥ ነው በማለት ለዳኛው ለአቶ እውነት አስረዳ። አቶ እውነትም የተከሳሹን የአዳምን ቃል ካዳመጡ በኋላ ወደ ከሳሹ ዞር ብለው ሰማህ ከሳሽ? ይሉታል። አቤት ይላል። እግዚአብሔር ምድርንና በውስጧ የሚኖሩትን ሁሉ ሰጥተኸዋል። አሁን ክቡር ዳኛ፣ እንግዲያውማ ምድር የእሱ ከሆነች የፈለገበት ድረስ ማረስ ይችላል። አዳም ሊቀጣ አይገባውም፣ በማለት እውነት ይፈርድና አገር ጥሎ ከምድር ይጠፋል። እንግዲህ እውነት ከምድር ላይ የጠፋው ከዚያን ጊዜ ጀምሮ ነው። ነገር ግን